እንኳን ለጻዲቁ አባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ የዕረፍት በዓል በሰላም አደረሳችሁ፣ አደረሰን። መጋቢት አምስት አይቀርም፣ መጋቢት አምስት አይቀርም። ክብራቸው ከሰማይ ከፍታ የሚበልጥ፣ ሥልጣናቸውም ከሰማይ ከፍ ከፍ የሚል፣ ንጽሕናቸው ከመላእክቱ ከሚካኤል ከገብርኤል ጋር የሚተካከል፣ ከእነታቸውም እንደ መልከጼሬቅ እንደ መጥምቁ ዮሐንስና እንደ ነቢዩ ኤልያስ የሆነ ሰውነታቸው በመላ ጸጉር የተሸፈነ ምድራዊውን ምግብ አንዳች ያልቀመሱ ስለተሰጣቸውም ጸጋ የበራ እንስሳት አናብስትና አናብርት ያገለገሏቸው የተገዙላቸው በምድረ በዳ እንደ መላእክት የኖሩ በዝቋላ ተራራ ባለው ባህር ውስጥ ተዘቅዝቀው ለመቶ ዓመታት ለኢትዮጵያ ሕዝቦች የጸለዩ አራት ሺህ እልፍ ጊዜ እየሰገዱ ሶስት መቶ ጊዜ የቀኝ ሶስት መቶ ጊዜ የግራ ፊታቸውን በድንጋይ እየመቱ መዝሙረ ዳዊትን እየደገሙ አሥራ አምስቱ መሐሌ ነቢያትን መሐሌ ሰለሞንና ውዳሴ ማርያምን እየጸለዩ ለሃጣን ምሕረትን እየለመኑ ብዙ ነፍሳትን ከሲኦል ነፃ ያስወጡ ጻድቅ አባት ናቸው። አባታችን አቡነ ገብረ መንፈስ ቅዱስ ሀገራቸውን ሂሳ ግብጽ ነው። አባታቸው ስምዖን፣ እናታቸው አቅሌስያ ይባላሉ። አባታቸው ስምዖንና እናታቸው አቅሌስያ ልጅ አጥተው ሠላሳ ዘመን ሲያዝኑ ኖረዋል። አንድ ቀን አቅሌሲያ ቤተ እግዚአብሔር ገብታ ከስዕለ ስላሴ ስር ወድቃ ስትማጸን፣ ከብሉ ከሰማይ ከፍታ የሚበልጥ ልጅ እንኪ ተቀበይ የሚል ድምጽ ሰማች። ሥልጣኑ ከሰማይ ከፍታ ከፍ የሚል ንጽሕናው ከሚካኤል ከገብርኤል የሚተካከል ክህነቱ እንደ መልከ ጼዴቅ እንደ መጥምቁ ዮሐንስ እንደ ነብዩ ኤልያስ የሆነ ልጅ እንኪ ተቀበይ አላት። አቅሌሲያም በመጋቢት 29 ቀን ጸንሳ በታሕሳስ 29 ቀን ደምግባቱ እጅግ የሚያምሩ ወንድ ልጅ ወለደች። እንደወለደችም መልአኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅሽ ስሙ ገብረ መንፈስ ቅዱስ ይሁን አላት። ወዲያውም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ ሦስት ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። አባታችን አቡነ ገብረ መንፈስ ቅዱስ ሦስት ዓመት ሲሆናቸው ቅዱስ ገብርኤል ከእመቤታችንና በገነት ካሉ ቅዱሳን ዘንድ አስባርኮ ገዳማውያን ካሉበት አበምኔት ወስዶ ከበሮ አኖራቸው። አባ ዘመደ ብርሃንም አሳድጎ አስተምሮ ከማዕረገ ምንኩስና አድርሷቸዋል። ከዚህ በኋላ ሀብተ ፈውስ ተሰጧቸው። በአንድ ቀን እልፍ ዕውራንን እና አንካሳን ፈውሰዋል። በኋላ ግን ኤጲስቆጶሳቱ፣ ካህናቱ ዝናቸውን ሰምተው እየመጡ የጸሎት ግብር የሚያስፈቷቸው ቢሆን ቅዱስ ገብርኤል በክንፉ ነጥቆ ከጌታ ፊት አቀረባቸው። በገድልህ በትሩፋትህ ከነፍስ ከሞተ ነፍስ ከረደተ ገሃነም የሚድኑ ብዙ ነፍሳት አሉና ከሰው ተለይተህ ወደ ጫካ ግባ። ኑሮህም ከስልሳ አናብስትና ከስልሳ አናብርት ጋር ይሁን አላቸው። ጌታዬ ምን ተመግቦ ይኖራሉ? ብለው ጌታን ጠየቁት። የረገጥከውን ትቢያ ልሰው ሰው ያው ምግብ ሆኗቸው ይኖራሉ ብሏቸው ውሳጤ ገዳም ገብተው ከአናብስትና ከአናብርት ጋር ይኖሩ ጀመር። አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ በኢትዮጵያ 262 ዓመት ኖረው በ562 ዓመታቸው በተስፋቸው ያመነውን በኪዳናቸው የተማጸነውን ጌታ ከመከራ ሥጋ ከመከራ ነፍስ ሊመርላቸው ተስፋቸውን ተቀብለው በዕለተ እሁድ አርፈዋል። መላእክት በአክናፈ እሳት ኢየሩሳሌም ወስደው በየማነ ምስዋ ቀብረዋቸዋል። የአቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው ይደረብን፣ በጸሎታቸውም ይማረን። አሜን።